እግዚአብሔርን ለማመስገን ምክንያቱን ማወቅ አይጠበቅብህም። ለምን? አንዳንድ ጊዜ እግዚአብሔር የሚሰራቸው ነገሮች ምክንያቶቹ በቆይታ የሚገለጡ ናቸው። አንዳንዶቹ ደግሞ ተገልጠው የሚያያቸው ምክንያቱ ላይገባህ ይችላል። እኛ እንደምናስብ አያስብም እሱ እኛ እንደምናስብ አያስብም። እዚህ እኛም እሱ ወደሚያስበው ደረጃ መቅረብ አይቻለንም። እሱም ደግሞ እኛ ወደምናስበው እንዲወርድ ማሰብ የለብን። እዚህ አልገባህም ማለት ለምስጋና ምክንያት አይሆንህም ማለት አለ። ኢዮብ እንደዛ ነው። ለምን እንዳደረገው መመርመር አላስፈልገው። ለምን እንዳደረገው መጠየቅ አላስፈልገው። በቃ እግዚአብሔር ሰጥቶ ነበረ። ሲሰጠኝም ምክንያት አለው። በነገራችን ላይ ሲሰጠን ብዙ ጊዜ ምክንያቱን አንመረምርም። ለምን የሆነ የሰጠኝ እስኪ ከመጠቀሜ በፊት ይህን ነገር ምክንያቱን ልወቅ አንልም። ሰጠን እንቀበላለን። ኢሚዲትሊ ለምን እንደሰጠኝ ሳልመረምር አላመሰግነውም አንልም። ሲነሳም እንደዛው። እዮብ ሰጠኝ እግዚአብሔር፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሆናል።